ሰላሙ አሌይኩም ወራህመቱላሂ ወበረካቱህ። ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ አልሐምዱሊላህ። ዛሬ እንግዲህ መቼም የጉዶቹ ቤት አያልቅም። ዛሬ ደግሞ አዲስ ቪዲዮ ለቀውልናል። እራቁታቸውን፣ ይህ ነበር የቀረን ማለት ነው። ከትካሻ በታች ከቁርጭምጭምት በታች ምናምን ምናምን ነበር ክፍተት የምናየው የሆነ ራቁት ነገር የምናየው ከጉልበቷ በታች ከትካሻዋ በላይ ምናምን ነበረ ነበር ራቁት የምናየው ማለት ነው። አሁን ደግሞ እያለ ያለ ያለ ያለ ባንትና እንትን ደርሷል ማለት ነው ወደ ላይ ራቁቷ። እንደዛ አብርሽ ደግሞ በቃ ይዟታል። እግሯን የያዛት አብርሽ ነው። ብራ ተደል ሰንት ምንድን ነው? ሰመክ ነው አሳ መስራው ነው መሰለኝ። ግጥ ማርጎ ይዟታል እግሯን። በነገራችን ለሶስት ሰው ለሶስት ወንድ እንግዲህ አንድ ሴት እኔ እንጃ አላቅም ማለት ለሶስት ወንድ አንድ ሴት ይሄን እንግዲህ ህሊናቸው ናቸው ይፍረዳቸው፣ ነው የሚባለው። ብቻ ያም ሆነ ይህ ሩታን ለማናደድ ነው፣ አሁን ይህ ሁሉ ማለት ነው። ሩታን ለማናደድ ማናደድ ራቁቷን መጣች፣ አብርሽ እንደዛ እያቀፋት ምናምን። ደሞ አንዳንድ ጊዜ በህንድ ድራማ አለ፣ ውሃ ውስጥ ሲገቡ ሲወጡ፣ አንድ ሰው አፋቸውን ምጥጥ ያደርጋቸዋል ማለት ነው። ያን ምንድነው የገባው ውሃ እንዲወጣ ነው የሚባለው። ያን መሰለኝ እንደዛ መሰለኝና የዛን ፈልጋ ሊሆን ይችላል አይታወቅም ስትዋኝ እንደዚህ የጠለመችው ከዛ አብርሽ አንስቶ አፏን እንዲመጣ ትፈልጋ የሆነ በዛው ቪዲዮ ለመቅረጽ ማለት ነው በዛው ቪዲዮ ለመቅረጽ አብርሽ አፏን እንዲስምላት አፏን እንዲስምላት ውሃው እንዲመጥላት በዛ ያው ሳማት ተሳሳሙ ምናምን እያሉ ሩታ ዘንድ እንዲደርስ ነው ያም ሆነ ይህ ሩታን ለማናደድ ብሎ እራሳችሁ እየረከሱ ነው እየራሳችሁ እየቆሸሹ ነው በነገራችን ላይ አንዳንድ ጊዜ ለብር ተብሎ የሚደረገው እንትን ስም ነው የሚጠፋው ስም ከጠፋ ደግሞ ብር ተሰርቶ ይገኛል ብር ይገኛል በማንኛውም ሰዓት ሰው ጤና ካለው ማለት ነው ግን አንድ ጊዜ ስማችሁ ከተበላሸ ኸላስ ማ ይርጀዕ የዕኒ ያኔ አይመለስም አንዴ ስማችሁ ከተበላሸ ማለት ነው ብቻ ስማችሁ እንዳይበላሽ አሁን ይህ ምላ የቤተሰቦቿ ስም ምናምን እየተጠራ ምናምን ይሰደባል ምናምን። አሁን አይደለም በፊት የሄርሜላ ነበር። አሁን ደግሞ አብርሻ አለ። አብርሻ አባቱን አዋረደ። እንደ ማንኛውም አባት በቃ ልጅ እንቀጣለን ልጅ እንመክራለሁ እያለ ወደ ወድህ እያለ አባትየው ይሄ ባዶ ሜዳ ልም አርጎት ቀረ ማለት ነው። እና አሁን አባትህንም አዋርደ አንተም ተዋርደ ከጓደኞቹ ጋር ተጣልተህ ብቻ የሱ አባት ባጠቃላይ የሱ አፍጥሮ አይደለም። በነገራችን የሱ አፍጥሮ አይደለም። አይደል ያኔ ለሰው ለብር እያለ ብዙ ነገሩን ያጣል፣ ክብሩን ያጣል፣ የሚወደውን ያጣል። አሁን እሱ ለብር ብሎ ወይ ደሞ ሩታን ለማናደድ ብሎ ሩታን እየራቃት እየራቃት እየራቃት ነው የሄደው። ሩታ ደግሞ እየቆረጠ እየቆረጠ ነው የሚመጣው። ከአንዴ ከቆረጠ ደሞ ላትመለስ ትችላለች እና አሁን እሷ የፈለገ ነገር ብታረግ የሩታን አምሳያ እንደውም እኮ የሩታን እየኮረጀች ነው ታረግ እኮ አንድ ቀን የሷን አዲያ ይዛ መታጣቀ አንድ ቀን ብቻ ሩታን እየኮረጀች ነው ያዘችው ከዛ ሩታን አናደዳለሁ ብላ ነው ሩታ ደግሞ ምንም እንትን አትልም በቃ አልቆላት አልት ምንም እንትን አትልም አለች ያኔ አትናደድ በቃ ያኔ ምንድነው የሆነ ጥይፍ ተጠይፋ ጥይፍ ነው ያለቻቸውና አሁን እነሱ ሊያስቀኑ ነው ግን እሱ ደግሞ ደግሞ ስለ እንደት ከሩታ ወደኒ እንዲገለበጥ ብላ ይሆናል እንደዚያ የምታገላብጠው ማለት ነው። ግን እሷ ሩታ ቆርጣለች እንጂ አግሪሽ ደግሞ ጭራሽ አልቆረጠም። ምክንያቱም ቢቆርጥ ማለት ነው ቢቆርጥ ገና ሲያ- ሲጀምሩ ሩታ ንትቶ ወደ ህርሜ ላይ ጠቀለል ነበር። ግን ስላልቆረጠ ከህርሜ ተሩታ ስላልቆረጠ እንትን አላለም። ሩታን በጣም ይወዳታል። እሷም ተወዳዋለች ማለት ነው። አሁን ደግሞ የልጁ እናት ናት። ልጁን በጣም ይወዳል። እነዚህ ሁለቶቹን አንድ ጊዜ ማጣት አይፈልግም። አሁን ለምሳሌ ሄርሜላን ቢያገባ ልጁን በየቀኑ ማግኘት አይችልም። የሚያገኘው ወይ ከሳምንት አንድ ቀን ከሰዓት፣ ያንንም ደግሞ ከሰዓት የሰዓት ውስንነት አለች እና ያንን ያንን ሲያስበው ምንም ከሄርሜላ ጋር ምንም እንትን አይልም። ብቻ አሁን ለጊዜ ሩታን ለማናደር ነው ከዛም በኋላ ይቅርታ ምናምን ብሎ ሽማግሌ ሰብስቦ ይመጣ በሱ ልብ ማለት ነው። ላኪን ሩታ ደግሞ ሀላስ ያ ቆሻሻ ቆሻሻ ቆሻሻ ንትናቸው እንትናቸው ልቧ ላይ ተቆልሎ ተቆልሎ ጥሩ ነገር መስሚያ የላትም ማሰቢያ የላትም በቃ ጨርሳለችና፣ ያንንም ደግሞ ትንሽ ከቆየች ምናልባት ከቆየች እሷም ከሌላ ሰው ጋር ግንኙነት ግንኙ ሳይሆን ያኒ ከሌላ ሰው ጋር ስራ ከጀመረች እሱም ደግሞ ከሌላ ሰው ጋር ስራ ከጀመረ። ያኔ የሁለታቸውንም እንትን ሁለታቸውም ተለያይተው ማለት ነው ያም ጓደኛው ጋር ያም ሌላ ጓደኛ ያም ሌላ ጓደኛ ሲኖረው በቃ የዛችን ጥቅም እሱ ሲረዳት የሱን ጥቅም እሷ ስትረዳው የዛ ጊዜ ሊታረቁ ይችላሉ። በንደዛ መልኩ እኬ ሊታረቁ ይችላሉ። ግን አሁን እኔ እንጃ እርታ ትታረቅ አይመስለኝም። እሱ ደግሞ ለምንድን ነው ያኔ እምቢ ያለችኝ ለማለት ነው። እምቢ ያለችኝ ለማለት መልሶ ደግሞ ይመጣና ልጅና ሳይይ ሽማግሌ ለላፍ ምናምን ምናምን ማለት አይቀርም። አሁን አይደለም፣ አይደለም እሱን ቀርቶ ሽማግሌ ቀርቶ አባቱን መጥቶ እኮ ናቶም ሲባል አልመጣም። ከዛ ሲመጣ አሁን ምንድነው መልሱ? እኔ ስራ ሂጅ ነው ነው የሚለው የትኛው ስራ? እኔ እኮ ግራ ነው የገባኝ ይሄ ኢትዮ ግንዶ በቃ ህዝቡን አሳበደው ልክ የቢሮ ስራ እንዳለው ሰው ይደወልላቸው እና የሆነ ቪዲዮ ሊሰሩት ታ እኔ ስራ አለኝ ምናምን ምናምን ይላሉ። እኔ ብርሳ ላይ ደሞ እቀየር ይሆን ለዩቲዩብ ሲከፍረኝ ቀየርሁ እንጃ አለኩልህ ያህል አሁን እነሱ ለብር ብሎ ነው እዚህ የደረሱት፣ ብሩ እያሳሳቸው ሆኖ ነው እኔ እንጃ እኔ እንጃ። ብቻ አንድ ሰው አንድ ሰው ለብር ብሎ ይሄን ያክል ሲወር ያስጠላል። በተለይ የዛሬው ቪዲዮ፣ የራት ግብዣው ቪዲዮ፣ የአዳሮ ቪዲዮ እና ሶስቶቹ ቪዲዮ እና ሶስቶቹ ቪዲዮዎች ዋጋ ያስከፍሉታል። ላብርሽ በጣም ይከረም። ከሄርሜል ላይሆን ወይ ከሩታ ይሆን ወይ ለራሱ ጤነኛ ይሆን ቆይቱ፣ ይህን ቪዲዮ እያየ እያየ እያየ ይሰማዋል። ሩታ ስትርቀው፣ ይቺ ደግሞ በሆነ ምክንያት ስትርቀው፣ ያየህም ቪዲዮ በቃ ዋጋ ያስከፍላልና አንዳንድ ጊዜ ሳይመስለን የምንሰራው ስራ ዋጋ ያስከፍላ። አሁን አብረሽ አልመሰለውም። ለማንኛውም የዛሬ ቪዲዮ እኔ አስጠልቶኛል። ለሶስት ነው ራቁቷን። ያ ወይኔ ጅስማ ራሱ ሲያስጠላ፣ በእናታች አንዳንድ ጊዜ የፈለገ ምርጥ ቢሆንም በቃ የሆነ አለ አይደለም። የሚለብስበት ቦታ አለ፣ የማይለብስበት ቦታ አለ እና መለበስ ያለበት ቦታ ላይ ሳይለበስ ሲቀር ያስጠላል። አሁን እንግዲህ እስከ ፓንትን የለበሰችው ያንን አብርሽ ነው። ግጥም አድርጎ የያዘው አላይ ናለው። ወላሂ ያንን ግጥም አድርጎ የያዘው አሁን አብርሽ ነው፣ እግሯን የያዘው እንደ እንትን ክንፍ ክንፍ አውጥታ የምትሄድ መስሎት እ ከራሷ ደግሞ አቤል ነው። ሶስት ወንድ እንዴት ስራቆታቸው? እውነት እንደው በነፃ ያደረው ነው ሰው